ከሰሞኑ በሕይወት ያጣነው ሰለሞን ተካልኝ ሌላ አንድ አነጋጋሪ የሆነ ክስተት ከዚሁ ከአዲስ አበባ አንድ እናት ይዘው ብቅ ብለዋል። እንግዲህ ይህንን ጉዳይ ወደ እናንተ እናደርሳለን። ምናልባት ጉዳዩን ከዚህ በፊት በደንብ ያልሰማችሁት ካላችሁ፣ ያው እንደሚታወቀው አርቲስት እና አክቲቪስት ሰለሞን ተካልኝ የቀብር ስነስርዓቱ በቅርቡ ነው አትላንታ ጆርጂያ አካባቢ የተፈጸመው። እንግዲህ በድንገተኛ ህመም በ57ተኛ ዓመቱ ሕይወቱ ካለፈ በኋላ በቀደምለት አትላንታ ውስጥ ኢንተርናል ሂልስ ሜሞሪያል ጋርደን በተባለ የመቃብር ስፍራ ላይ የቀብር ስነስርዓቱ ተፈጽሟል። ከቀብር ስነስርዓቱ ቀደም ብሎ በአትላንታ ደብረ ጽዮን ቅድስት ማርያም ተዋሕዶ ቤተ ክርስቲያን የጸሎት ፍትሃ መርሃ ግብርም ተካሂዶለት ነበረ። እንግዲህ ሰለሞን ተካልኝ በአዲስ አበባ ዙሪያ ካለው ኮረብታማ ሰፈር ከወላጆቹ ከአቶ ተካልኝ መሀሪና ከእናቱ ከወይዘሮ ታዱሽ ተሰማ አብራክ ጥቅምት ሰባት 1968 መወለዱን በህይወት ታሪክ ማህደሩ ላይ ተመልክተናል። ይሁንና የትውልድ ስፍራው የተለያየ ቦታም እንደሚጠቀስ ሌላ መረጃዎች አሉ። በቀብር ስነ ስርዓቱ ላይ ግን የተገለጸው ይሄኛው ነው ማለት ነው። ሰለሞን የሙዚቃ መሳሪያዎች ቅንብርና ውህደት የሚወድ የነበረ ቢሆንም የእርሱ ታላቅ መሳሪያ የነበረው ግን የራሱ የታደለው የተፈጥሮ ድምፅ እንደነበረ ይገለጻል። በጎዳናው በከበሮ ታጅቦ ከመስፈን ጀምሮ ወደ ተሟላ የምሽት ክለብ እስካደገበት ድረስ ለታዳሚዎቹ ደስታና ስሜት ሲያጋራ መቆየቱም ተገልጿል። በኋላም በአክቲቪስትነት በሬዲዮና በሌሎች የተለያዩ የማህበራዊ ሚዲያ አውታሮች የፖለቲካ አቋሙን ሲያራምድ ቆይቷል። ሰለሞን በሚያስተላልፋቸው ፖለቲካዊ ሐሳቦቹ ከአንድ ወገን ብርቱ ነቀፋና ትችት ሲያስተናግድ ከሌላ ወገን ደግሞ ድጋፍ ሲቸረው ቆይቷል። ቤተሰቦቹ ጓደኞቹና ወዳጆቹ በተገኙበት እንግዲህ ግብዓተ መሬቱ የተፈጸመው ሰለሞን ተካልኝ የአራት ልጆች አባትም እንደነበር ነው የተገለጸው። ይሁንና ግን ሌላ አንድ ልጅ ከዚሁ ከአዲስ አበባ ኢትዮጵያ አለህ እየተባለ ነው። ወላጅ እናት ወይንም የልጁ እናት ሰላም በላይ ንጉሴ ከሰለሞን ተካልኝ ጋር ትውውቅ ነበረን ይላሉ። ወይዘሮ ሰላም አስመራ የተወለዱ ሲሆን እናታቸው ገና በሁለት ዓመት ልጅ እያሉ ነበረ የሞቱት። ከዛ በኋላ የአራት አመት ልጅ እያሉ ወደ ድሬዳዋ ይሄዳሉ። እስከ ስምንተኛም ክፍል እዛው ድሬዳዋ ከተማሩ በኋላ ወደ አምቦ ደግሞ እንደዚሁ በካቶሊክ ገዳም ስር እንደሚታወቀው ቀደም ሲል በተለይ በስፋት እንግዲህ በሀገራችን ውስጥ ትምህርቶች ይሰጣሉ እና እዛ እድሉን አግኝተው መማር ይጀምራሉ። በወቅቱም እንግዲህ አርቲስት ሰለሞን ተካልኝ የሙዚቃ ዝግጅቱን ለማከናወን ወደ አምቦ ይሄዳል። ከዛ በኋላ ነበረ እንግዲህ ፕሮግራሙ ላይ ለመታደም የሄዱትን ሰላም በላይ ንጉሴን እሳቸው እንደሚናገሩት ሊተዋወቃቸው ይቻለው እንግዲህ ገና 13 ዓመት ታዳጊ ነኝ ያሉት እኚህ እናት ሙዚቃውን እያቀረበ እያለ አይኑ እኔ ላይ ነበረ። እኔም በተደጋጋሚ መለከተኝ ነበረ። በወቅቱ በጣም ቆንጆ ስለነበርኩኝ ፀጉሬ ራሱ በጣም የሚያምር ስለነበረ በአድናቆት ጭምር የእጅ ሰዓቱን ሁሉ አውልቆ ሰጥቶ ነበረ። እንደዚሁም የመስመር ስልኩን እንድደውል በወቅቱ ሰጥቶ ነበር ይላሉ። እንግዲህ የዛን ጊዜ ነው ማለት ነው ትውውቃቸው። ከዛም ድሬዳዋ ተመልሰው ለእረፍት ይሄዳሉ እኝህናት ነገር ግን ደግሞ አልፎ አልፎ ስልኩ ላይ ይደውሉ ስለነበረ አብረው እኔም ይሄዳለሁ። እኔም እኮ ወደዛው ስራ አለኝማ ቀርበው ይልና አርቲስት ሰለሞን ተካልኝ አብሯቸው እሱም ይሄዳል ማለት ነው። ከዛ በኋላ እንግዲህ ድሬድዋ እንዳሉ አንድ ሆቴል ይከራይና እሱ እዛ ይይዛል። እዛ ሆቴሉ ውስጥ ተከትዬ ገብቼ አስገድዶ የመድፈር ድርጊት የፈጸመብኝ የሚሉት እንግዲህ እሳቸው እንደሚናገሩት ከሆነ ገና 13 ዓመቴ ነው ምንም አላቅም። ለምንም ተከትየው እንደገባሁም አላውቅም ለምንም እንደምደውልለትም ጭምር አላውቅም። ይሁንና ግን ገበያ ወተን አብረን ገበያ ነገሮችን ከገዛዛም በኋላ ወደ እሱ ሰው ዳረፈበት ሆቴል ሄድን። ከዛ በኋላ ግን በሆቴሉ ውስጥ አስገድዶ ደፈረኝ ብጮኸም ማንም አልደረሰልኝም ነው ያሉት እኚህ እናት። ከዛ በኋላ እንግዲህ ያስቡት ገና የ13 ዓመት ታዳጊ ናቸው። በወሩ የእንግዲህ የሴቶች ግዳጅ የወር አበባዬ ቀረ ይላሉ። ከዛ በኋላ ግን እኔም ምንም አላስታውስም ነበረ። ይሁንና ሆዴን እንደዚሁ ያማኝ ነበር፣ በአንድ ጎን ይወጋጋኝ ነበር። ከዛ በኋላ ወደ ሐኪም ቤት ሄጄ ምርመራ ሳደርግ ሐኪሞች ነገሩኝ። ትንሽ ወራቶችም አልፈው ነበረ፣ አንድ ሶስት ወር አራት ወር እርጉዝ እንደነበርኩ ተነገረኝ ነው ያሉት። እንግዲህ እንደሆነ ሆኖ እንግዲህ ይሄ ልጅ ይወለዳል። ወንድ ልጅ ነበረ የተወለደው ልጅ። ከዛ በኋላ ግን በጣም የሚገርመው አርቲስት ሰለሞን ሙሉ ለሙሉ አልጠፋም። ይደዋወሉም ነበረ ስልኩንም ተቀብለው ስለነበረ እሳቸው የሚደውሉለት ነበር። እንግዲህ እሱም ይሄንን አልካደም። እንደውም ከዛም በኋላ ልጁም ካደገ ጭምር ይጠያየቁ እንደነበረ ነው የሚናገሩት። ፓስፖርት ጭምርም አውጥቶለት ወደ ውጭ ወስደዋለሁም እያለ እንደነበረ ይናገራሉ። እንግዲህ ልጁ እንደሚያመውና እሳቸው ከስድስት ገዳም በላይ ሄደው እንዳዳኑት እግዚአብሔር እንዳዳነላቸው ነው ሲናገሩ የነበረው እና በጣም ከፍተኛ የሆነ ቻሌንጅ ከፍተኛ የሆነ ችግርን እንዳሳለፉ ገልጸዋል ማለት ነው። ይሁንና ግን ሰለሞን በመሀል ይጠፋል ማለት ነው። ከዛ በኋላ ለረጅም ጊዜ ሳይገናኙ ይቀሩና ተስፋም ሰጥቷቸው ስለነበረ ወደ ውጭም ይዤው ሄዳለሁ የሚልም ነገር ስለነበረ እንግዲህ በዚህ መሀል ነበረ የአርቲስት ሰለሞን መሞትን የሰሙት ማለት ነው። በጣም የሚገርመው ከአስር በላይ ወንድምና እህቶች አሉት ብለዋል። እዚሁ አዲስ አበባ ሰለሞን ከእነሱ ጋር እንተዋወቃለን እንጠያየቃለንም ነው ያሉት። እሱ ግን ከቤተሰቦቹ ጋር አይተዋወቅም። አባቱንም አውቃቸዋለሁ፣ እሳቸው ተከራይተው በሚኖሩበት አፓርትመንት ላይም ሄጄ ነበረ ከዚህ በፊት ይላሉ። እንግዲህ አባቱ በእርግጥ አሁን በህይወት የሉም። ስለዚህ አሁን ወደ ሚዲያ የመጣሁት ልጄን ከወንድምና እህቶቹ ጋር ለማስተዋወቅ ነው ይላሉ እኚህ እናት። ብዙ ሰዎች ግን በጣም የተጋነነ ነው አንደኛ በ13 ዓመታቸው አይደለም ይሄ ነገር የሆነው። እንደምናያቸው እሱ በ57 ዓመቱ ነው ያረፈው ሰለሞን 15 ዓመት አካባቢ ይበልጠኛል ብለዋል። እና አሁን እኚህ እናት እድሜያቸው ቢገመት እንደው ስንት ይሆናል እየተባለ ነው። ስለዚህ እሳቸው ራሱ እድሜያቸው ከዛ ሚያንስ አደለም፣ በጣም ትልቅ ናቸው። ከሱ ሚያንስ አደሉምና በእድሜ ላይ የተጭበረበረ ነገር አለ። ምናልባት ግንኙነታቸው አስገድዶ ሊሆን ይችላል። ነገር ግን ደግሞ እድሜያቸው እንደዛ አደለም። በዛ ላይ ደግሞ የሚደዋወሉት አብረው ሆቴል የሚሄዱት እሱም እየመጣ እንደውም ቤት አራስ እያለው ራሱ ይጠይቀኝ ነበር ብለዋልና በግድ አስገድዶ የደፈራትን ሴት አንድ ሰው እንደዚህ ያደርጋሉ ወይ? እንደው ቢሆንስ ደግሞ በምንስ አይነት ልብ እሷ እሽ ትላለች ብላ ሳታሲዘውም ወይ የሚባል ነገር አለ በስፋት ይሄ ነው እንግዲህ ትንሽ አነጋጋሪ የሆነው ማለት ነው ግን በዚህ መሀል እንደው በተለይ ለወጣቶች ለሴት እህቶቻችን ትልቅ አስተማሪ የሆነው ነገር ምንድን ነው እኚህ እናት ተደፈሩም አፍቅረውትም ይሁን አሁን ላይ በጣም ችግር ውስጥ እንደነበሩ ትልቅ ነገሮችን እንዳሳለፉ እየነገሩ ና ያሉት ብዙ ሴት እህቶቻችን ይሄ ዝነኛና ምናልባትም ገንዘብ አለው የሚባልን ሰው ሲያዩ አብረው በቀናት ውስጥ በሰዓታት ውስጥ የመውደቅና ወደ አልባሌ ነገር ውስጥ የመግባት ጉዳይ አልፎ አልፎ ይታያል። ስለዚህ ለእነሱ ትልቅ ማስተማሪያ ይመስለኛል። አንዳንድ ጊዜ ፈጣሪ ሁሉንም እንደ ወደ ሚዲያም ሲመጡ ከእሳቸውም ሕይወት ሌላ ምናልባትም ከሕይወታቸው ብዙ የሚማሩ ሰዎች አሉ ብለን እናስባለን እና ይህንን ቁም ነገር መያዝ አለብን። ስለዚህ እኚህ እናት በጣም ያሳዝናሉ፣ በጣም አንጀት ይበላሉ እንደ ብዙ ሰው እንደሚለው አይ ፍቅረኛሞች ነበራችሁ ስላልፈለገ ብቻ ስለተወች ነው የሚለውን ብቻ ሳይሆን፣ ነገር ግን ደግሞ አናቅም። እኛ በጊዜውም አልነበርንም። እሳቸውም የሚሉት ነገር አለ። አልወደውም፣ አላፈቅረውም፣ የፍቅርም ህይወት አልነበረንም። ነገር ግን በቅጽበት የተፈጠረ ነገር ነው። ምን እንደነካኝም አላውቅም ነው ያሉትና እሱም እንግዲህ የአሳዳጊ የምታሳድግበትን የቀለበም አምጣ ብዬው ነበረ። በኋላ ላይ አራት ልጆችን ብቻዬን ነው የማሳድገው የሚል ምላሽ ሰጥቶኛል ሲሉም ነበረና ዞሮ ዞሮ አሁን ላይ እሳቸው በሚዲያ መጥተው ማስተዋወቅ አለብኝ ሲሉ ወደ ሚዲያ መጥተዋል ማለት ነው። እስኪ በኮሜንት ላይ ሀሳባችሁን ምን ትላላችሁ? በዙሪያ ላይ እስኪ ሀሳባችሁን በኮሜንት ላይ አጋሩን። እንደዚህ አይነት ብዙ ታሪኮች እንዳሉ ይታወቃል። እንግዲህ ሀሳባቸው ተሳክቶም ልጁ ከወንድም እህቶቹ ጋር የሚተዋወቅበት እድልን ፈጣሪ እንዲያመቻችም እንለምናለን። መልካም ቆይታ